ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት በጣም ቆንጆ የሆነ ድንች፣ ካሮት እና የጥቅል ጎመን አሰራር ነው ይዤላችሁ የመጣሁት እንግዲህ፣ ለልጆችም ሆነ ለአዋቂም በጣም ቆንጆ የሆነ በዳቦ በእንጀራ መብላት የምንችለው ቆንጆ አሰራር ነው። ቪዲዮ እንደምትወዱት ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ነባር ቤተሰቦቼ ሁልጊዜም ሀሳብ፣ አስተያየት እየሰጣችሁ ስለምታበረታቱኝ ሼር፣ ላይክ እያረጋችሁ ስለምደግፉኝ በጣም አድርጌ ነው ማመሰግነው። አሁንም እንግዲህ ድጋፋችሁ አይለኝ እላለሁኝ። ቪዲዮውን ስንጀምረው በላይክን ጀምረው ለብዙ ሰው እንዲደርስ። ከዛ እንግዲህ የሚያስፈልጉኝ ግብዓቶች ካሮት፣ ድንች፣ ቀይ ሽንኩርት፣ ነጭ ሽንኩርት እና ጥቅል ጎመኑን ልጬን በዚህ መልኩ አጥቤ አዘጋጀቸዋለሁኝ። ከዛ ሽንኩርቱን እንግዲህ እኔ የምከትፈው እንደዚህ ረዘም ረዘም አርጌ በሼሪ ሜሪ እንደዚህ አርጌ ሁለት የሚሆን ሽንኩርትን የከተፍኩት እና ያው በጣም ብዛት ያለው ስለሆነ በጣም ብዛት ያለው ስላልሆነ የምሰራው ሁለት ራሱ ሽንኩርት እንግዲህ ለእኔ በቂ ነው ማለት ነው። በዚህ መልኩ ሽንኩርቱን ከትፌ ከጨረስኩኝ በኋላ በመቀጠል ካሮቱን ደግሞ እንደዚህ በረጃጅሙ ነው የምከትፈው ማለት ነው። እናንተ ግን እንደተመቻችሁ ማዘጋጀት ትችላላችሁ ማለት ነው። እንግዲህ ይህ አሰራር በጣም በብዙ ቤት የተለመደ አሰራር ነው። እንግዲህ ሁሉም ደግሞ የራሱ አሰራር ይኖሯል። እኔም ደግሞ በዚህ መልኩ የሰራሁትን ለናንተ ለማካፈል ወድጄ ነው እንግዲህ ሼር ያደረኩት ማለት ነው። እንግዲህ አዳዲስ ሰብስክራይብ ያደረጋችሁኝ እንኳን ደህና መጣችሁ። በጣም አድርጌ ነው ማመሰግነው። አሁንም ደግሞ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ ማለት ነው። ቪዲዮን ደግሞ ሰብስክራይብ ሳታረጉ የምታዩ ካላችሁ ሰብስክራይብ እያረጋችሁ ብታበረታቱኝ ብትደግፉኝ በጣም ደስ ይለኛል። በዚህ መልኩ እንግዲህ ካሮቱን ከጨረስኩኝ በኋላ ድንች ያደረግኩት እኔ አንድ ራስ የሚሆን ነው። ተለቅ ያለ ስለሆነ በቂ ነው እንግዲህ ማለት ነው። እና ድንቹንም ረዘም አድርጌ ነው የከተፍኩትኝ ማለት ነው። እንግዲህ እናንተ በፈለጋችሁት ቅርጽ እንደነገርኳችሁ መክተፍ ትችላላችሁ። በዚህ መልኩ ድንቹንና ካሮቱን ካዘጋጀው በኋላ ጥቅል ጎመኑን ደግሞ እንደዚህ ሁለት ቦታ ከፍዬ ነው አንደኛውን ነው መስራት የምፈልገው። በጣም ብዙ መስራት ስለማልፈልግ ያው አነስ ያለ ነው። እናንተ ግን ቤተሰባችሁ በዛ የሚል ከሆነ ያው እንደ ቤተሰባችሁ መጠን በርከት አድርጋችሁን መስራት ትችላላችሁ። እንግዲህ እንደዚህ በደንብ አርጌ ሳሳ አርጌ ነው እኔ የከተፍኩት ማለት ነው። ከዛ ውስጡ ያለውን እንጨቱን አወጣዋለሁኝ እንደዚህ አድርጌ በደንብ ሳሳ አድርጌ ነው እንግዲህ ክትፌ ያደረኩት ማለት ነው። እንግዲህ በዚህ መልኩ ሁሉንም ከትፌ ጨርሻለሁኝ ማለት ነው። እንጨት ውስጡ ካለ እንግዲህ ቆርጬ አወጣዋለሁኝ ማለት ነው። ከዛ በኋላ ውሃ አዘጋጅቻለሁኝ ማጥብበትም ማለት ነው። ሁለቴ ሶስቴ እንግዲህ እንደዚህ አድርጌ መጀመሪያ ጥብ አረገውና ከዛ ማጥለያ ላይ አድርጌ ውሃ እስኪጠልልኝ ድረስ ሽንኩርቴን ወደ መጠባበስ እገባለሁኝ። እንግዲህ ሁሉንም ከታትፌ አዘጋጅቼ አጣጥቤ ከዛ ወደ ሽንኩርቴን መጥበስ እገባለሁኝ ማለት ነው። እዚህ ጋር እንግዲህ ድስቴን አግዬ ዘይት አድርጌ ያለሁኝ ግማሽ የሻይ ብርጭቆ ሲኒ ዘይት ነው ያደረግኩት። ከዛ ሽንኩርቱን ዘይቱ ሲግልልኝ ሽንኩርቱን እጨምርና እጠብሰዋለሁኝ። እንግዲህ ሽንኩርቱ እንዳያርብኝ የቶሎ ቶሎ አማስለዋለሁኝ እያገለባበጥኩኝ ምንም አይነት ጊዜ የሚፈልግ ነገር አይደለም። በጣም ቀላል አሰራር ነው። ከዛ በኋላ ትንሽዬ እርድ እንግዲህ አርጌበታለሁኝ። አንድ ላይ እርዱንም ከሽንኩርቱ ጋር ቆንጆ አርጌ ጠብሰዋለሁኝ። ጋዛችንን ቅነስ አርገን እንደዚህ ጥብስ እናደረገዋለን። ከዛ እንግዲህ እዚህ ጋር ያደረኩት አንድ የሻይ ማንኪያ የሚሆን የተፈጨ ነጭ ሽንኩርት ነው። ነጭ ሽንኩርቱን አንድ ላይ ጥብስ አድርገዋለሁ ከሽንኩርቱ ጋር በጣም ቆንጆ የሆነ ቃና ይሰጠዋል። በዚህ መልኩ ቆንጆ ሆኖ ከበሰለ በኋላ በቅድሚያ እንግዲህ ካሮትን አደርጋለሁ። ከዛ ካሮትንም አንድ ላይ ጠብሰዋለሁ። ያው የዚህ ሀገር ካሮት ብዙ እሳት አይፈልግም። ሁለት ደቂቃ በቂው ነው። አለበዚያ ስብርብር ብሎ ቡክት ነው የሚለው በጣም ቶሎ ስለሚበስል ማለት ነው። እንደዚህ ከሽንኩርቱ ጋር በደንብ እንዲዋሃድ አድርጌ አማስዬ ከዛ ከድነ አለሁኝ። እንደዚህ እየከፈትኩኝ እንግዲህ እንዳልኳችሁ ሁለት ደቂቃ በቂው ነው፣ በጣም ብዙ እሳት አይፈልግም። እንደዚህ ቆንጆ ሆኖ ከበሰለ በኋላ ድንቹን አደርግበታለሁኝ እና አንድ ላይ በደንብ አድርጌ አማስለዋለሁኝ ማለት ነው። እንዳልኳችሁ ቶሎ ነው የሚደርሰው፣ እሳት ብዙ ስለማይፈልግ በዚህ መልኩ አንድ ላይ እንግዲህ አደባልቀዋለሁኝ ማለት ነው። እና ክድ እናደርገዋለሁ። ትንሽዬ ትንሽዬ ውሃ ጠብ አድርጌበታለሁኝ ማለት ነው፣ እርር ብሎ እንዳይበስልብኝ። ያ ውሃውን ስጨምር አላሳዩዋችሁም እንጂ ትንሽ ይሄ ውሃ አድርጌ አለሁኝ። ከዛ በዚህ መልኩ ቆንጆ ሆኖ ከበሰለ በኋላ እንግዲህ አጥቤ ያጠለልኩትን የጥቅል ጎመኑ እንደዚህ አድርጌ ይጨምርበታለሁኝ ማለት ነው። ከዛ እንግዲህ እዚህ ጋር አላማስለውም እንትን በራሱ ሰዓት ትንሽዬ አንድ ደቂቃ ምናምን የሚሆን ወረድ እስኪል ድረስ ጠብቀድ ነውና ከዛ በኋላ አማስለዋለሁ። እንግዲህ ቶሎ እንደዚህ እንትን ብሎልኛል። አሁን አንድ ላይ አማስለዋለሁ አዋህደዋለሁኝ ማለት ነው። በጣም ብዙ ካማሰልኩት ያው እንዳልኳችሁ ቶሎ ስለሆነ የሚበስለው ፍርስርስ እንዳይልብኝ ቀስ ቀስ እያልኩኝ ነው፣ እንግዲህ እንደዚህ ማማስለው ማለት ነው። ቶሎ ነው የሚበስለው በጣም ከዛ እንግዲህ እንደዚህ ከሆነ በኋላ ቅመሜን አድርጌ ያለሁኝ ማለት ነው፣ እና እንትንም አድርጌበት አለሁኝ። የተፈጨ የሮዝመሪን አድርጌ አለሁኝ። ከዛ ጨው ለጣዕም አድርጌ አንድ ላይ እንግዲህ ቀስ እያልኩኝ አደባልቀዋለሁኝ። ብዙ ቅመም አይፈልግም። አንድ ላይ በምታዩት መልኩ እንደዚህ አደባልቀዋለሁኝ። እና አሁን እንግዲህ ጥቅል ጎመን ራሱ ውሃ ትንሽዬ ይተፋል። በራሱ ውሃ ምንም ውሃ ሳልጨምር አበስለዋለሁ ማለት ነው። እንደዚህ ክድና አረገውና ትንሽዬ አበስለዋለሁ። ከዛ ሊወጣ ሲል እንግዲህ ቃሪያ አደርግበታለሁኝ። እንደዚህ አንድ ላይ አደባልቄ እንግዲህ ትንሽዬ እንደምታዩት እንግዲህ ቆንጆ ሆኖ በስሏል። አሁን ትንሽዬ ነው ምተው ሰዓት ላይ ከዛ በኋላ ከድኜ እንግዲህ አውጠዋለሁኝ። በጣም ቆንጆ ሆኖ ደርሶልኛል። አሁን ሳህኔን አዘጋጅና አውጠዋለሁኝ ማለት ነው፣ ወደ ገበታ ማቀርብበት ሳህን ላይ። በጣም ቆንጆ አሰራር ነው፣ ፈጣን ነው እንግዲህ እንደዚህ በየቤታችሁ ሰርታችሁ ብትሞክሩት በጣም ተወዱታላችሁ። የዛሬ ቪዲዮ እንግዲህ ይህንን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁኝ። በቀጣይ በአዲስና በቆንጆ ቪዲዮ እስከምንገናኝ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እንዲሁም ነባር ቤተሰቦቼ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላለሁኝ እንግዲህ በቀጣይ በተሻለና በአዲስ በቆንጆ ቪዲዮ እስከምንገናኝ እስከዛ ስለተከታተላችሁኝ